ሰባት፣ ለማድያት መፍትሄ የሚጠቅሙ ባህላዊ መድኃኒቶች ነው። የሎሚ ጭማቂ። ሎሚ ማድያትን ለማጥፋት ምርጥ ተፈጥሯዊ ዘዴ ነው። የሎሚን ጭማቂ ፊትን ቀብቶ ለሁለት ደቂቃ ያህል ማሸት፣ ከዛም ለሃያ ደቂቃ ያህል ካቆዩ በኋላ መታጠብ። የሎሚ ጭማቂ እና ማርን በኩል መጠን ቀላቅሎ ፊትን መቀባት፣ ከዛም በሞቃ ፎጣ ለ15 ደቂቃ ሽፍኖ ማቆየትና መታጠብ። የሎሚን ጭማቂ ከእርድ ዱቄት ጋር በመቀላቀል መቀባትም ጥሩ ውጤት የሚያስገኝ ነው ሁለት አጃ የተፈጨውን አጃ ዱቄት ከማር ጋር መቀላቀል ከዛም በማዲያቱ ላይ መቀባት እና ለግማሻት ያህል አቆይቶ በመቋም መታጠብ የሞቱትን የቆዳ ሴሎች ከቆዳችን ላይ ለማንሳት ይጠቅማል ሶስት የአፕል ቁምጣጤ አንድ ማንኪያ የፖም ቁምጣጤ ከአንድ ማንኪያ ውሃ ጋር እኩል መጠን በማደባለቅ በየቀኑ መቀባት አራት አንድ የሻይ ማንኪያ የተፈጨ እርድ ከ2 እስከ 3 የሻይ ማንኪያ ወተት እንዲሁም አንድ የሻይ ማንኪያ የባቄላ ወይም የሽምብራ ዱቄት አንድ ላይ መቀላቀል ከዛም ማዲያት ያለበት ቦታ መቀባትና ለሀያ 20 ደቂቃ ያህል አቆይቶ መታጠብ። ይህን ውህድ በየቀኑ መቀባት የጊዜ ቆይታው ደግሞ ማዲያቱ እስኪጠፋ ቢሆን ይመከራል። የሽንኩርት ጭማቂ ከሁለት እስከ ሶስት የሚሆኑ ሽንኩርቶችን በመፍጨት ወይም በመቀጥቀጥ የሽንኩርቱን ውሃ በጥጥ መቀባት ከዚያም ለሀያ ደቂቃ ያህል አቆይቶ ለብ ያለ ውሃ መታጠብ። በየቀኑ ለተወሰነ ሳምንታት ያህል እንዲቀቡ ይመከራል። ስድስት የሬት ጄል። አንድ የሬት ቅጠል በመውሰድ የሬቱን ጄል ፈሳሽ ተቀብቶ ለሁለት ደቂቃ ያህል ማሸት። ከዚያም ከ15 ከ20 ደቂቃዎች ያህል አቆይቶ ለብ ያለ ውሃ መታጠብ። ይህን የሬት ጄል ማድያቱ እስኪጠፋ ድረስ በየቀኑ መቀባት። ሰባት ፓፓያ። ግማሽ የሻይ ብርጭቆ ያህል የበሰለ ፓፓያ መፍጨት። ከዚያም ሁለት ማንኪያ ማር ጋር ደባልቆ መቀባት ለሃያ ደቂቃዎች ያህል ተቀብቶ ማቆየት ከዛም ለባለ ውሃ መታጠብ አድማጮች ዛሬ ለፊት ማድያት የሚሆኑ ሰባት ባህላዊ መድሃኒቶችን ነገራቸዋለሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ኢትዮጵያዊነት ታላቅነት።